ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣነኝ ተመልሻለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይህንን ውድ ቻናል ልትቀላቀሉ ትጋብዛችኋለሁ። አሁን ደግሞ ሰሞኑን ቢቢሲ ላይ የተለቀቀ አንድ በደቡብ ኢትዮጵያ የተከሰተ የደም መፍሰስም የሚያስከትል በሽታ አለ ተብሏል። ምንድነው? ህክምናውስ አለው ወይ የሚለውን ቢቢሲ ምንድነው ያወጣው የሚለውን ደግሞ እናያለን። በጣም አሳሳቢ ነው። ወደ ዛሬ ቪዲዮ እንግዲህ ባለፉት ጥቂት ሳምንታት በደቡብ ኢትዮጵያ ክልል ጅንካ ከተማ ውስጥ ምንነቱ በውል ባልታወቀ በሽታ የተያዙ የስድስት ሰዎች ሕይወት ማለፉን ቢቢሲ በአካባቢው ካለ የሕክምና ተቋም እና ባለሙያዎች ተረድቷል። በበሽታው ከሞቱ ስድስት ሰዎች መካከል ለታማሚዎች ህክምና ሲሰጡ የነበሩ ሁለት የጤና ባለሙያዎች እንደሚገኙበትም ምንጮች ለቢቢሲ ተናግረዋል። በበሽታው የተያዙ ሰዎች የተለያዩ ምልክቶችን የሚያሳዩ ሲሆን የበሽታው ምልክት የታየባቸው ታማሚዎች ላይ በፍጥነት የኩላሊት ስራ የማቆም እንደሚያጋጥማቸው ተገልጿል። እግዚአብሔር ሆይ! የፌዴራል ጤና ሚኒስትር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን በደቡብ ኢትዮጵያ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን ህዳር 3 2018 ዓመተ ምህረት በጋራ ባወጡት መግለጫ አስታውቋል። እንግዲህ የህክምና ቃላት ለማንበብ ይከብዳሉ፣ ተረዱኝ። እንዲህ ያለው በሽታ ምንድን ነው? ከሌሎች በሽታዎች ጋር ይዛመዳል? ምልክቱስ ምንድን ናቸው? እንዴትስ ይተላለፋል? ህክምናስ አለ ወይ የሚለውን ደግሞ እናያለን ማለት ነው። እንግዲህ ቫይራል ሄሞራይጂክ ፌቨር ምንድን ነው የሚለውን ያለን የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሄሞራይጂክ ፌቨር ለተለያዩ የቫይረስ ህመም አይነት የተሰጠ የውል ስም ነው። ቢጫ ወባ፣ የደንጊ ትኩሳት እና ኢቦላ ተጠቃሽ ናቸው። ክሪሚያል ኮንጎ ሄሞራጂክ ፌቨር እና ሬፍት ቫሊ ፌቨር የተባሉ በሽታዎች እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረ ገጹ ያሰፈረው መረጃ ያስረዳል። ወይ ጉዳችን። ሄሞራጂክ ፌቨር በዋናነት የሰውነትን የደም ዝውውር የሚጎዳ እና ሰውነት ራሱን የሚቆጣጠርበትን አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ የሚያደርስ ህመም እንደሆነም ተገልጿል። ኦ ማይ ጋድ የጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ትናንት ባወጡት መግለጫ በጂንካ ከተማ የተከሰተውን ሄሞራይጂክ ፌቨር ምንነቱ በመረጋገጥ ላይ እንደሆነ አስታውቋል። የህመሙ ምልክት ምንድናቸው ናቸው የሚለውን ደሞ እናያለን። የጤና ሚኒስቴር እና የህብረተሰብ ጤና ተቋም ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘራቸው ውስጥ በአፍ፣ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስ በምልክቱ ተጠቅሰዋል። የዓለም የጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት፣ እንዲሁም የደም መፍሰስ ጋር የተያያዙ በተጨማሪ ምልክቶችን አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመም እና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ያስተዋላል። ጉዳችን ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ይከሰታል ከአፍ እና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎች ደም ይፈሳል የህመሙ የመጀመሪያ ምልክቶች ትኩሳት ራስ ምታት ድካም የጡንቻ ህመምና ምቾታ ለመሰማት ናቸው እግዚአብሔር ይጠብቀን ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ የደም መፍሰስን እና ሞትን ያስከትላል እንዴት ይተላለፋል የሚለውን ደግሞ የአለም የጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይንም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይንም ደመንካት ህመሙ እንዲተላለፍ ያደርጋሉ። ከባድ ነው። ክሪሚያል ኮንጎ ሄሞሮጂክ ፌቨር እና ሬፍቲቫሊ ፌቨር በተባሉ የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሬፍቲቫሊ ፌቨር እና ደንጊ ፌቨር ባሉት የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታውን እንደሚያስተላልፍ ተገልጿል። በጣም ከባድ ነው። እንዲሁም ሮደንስት የተባሉ የአይጥ ዝርያዎች በሽታውን እንደሚያስተላልፉ ተጠቅሰዋል። ማይጋድ ህመሙን እንዴት መከላከል ይቻላል? በሚልማ ላይ የጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎች መጠቀም እንደሚያስፈልግ አሳስቧል። ሁል ጊዜ እጅን በሳኒታይዘር ወይንም በውሃና ሳሙና መታጠብ ማጽዳት ተገልጿል። የዓለም የጤና ድርጅት ቫይራል ሄሞራጂክ ፌቨር ወይንም በምህረ በምጽሐረ ቃል ቪኤችኤፍኤስ በሚል በአጠቃላይ መጠሪያ የተጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጿል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባና ኢቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክሲጂን በመስጠት እና በሌሎች መንገዶች የህክምና እርዳታ ይሰጣቸዋል ሲሉ የጤና ሚኒስትሩ ገልጸዋል። በጣም አሳሳቢ ሁኔታ ላይ ያለነው ያለ ነው። እግዚአብሔር ይጠብቀን። እንግዲህ ኳራንቲ አድርገው የተያዙትንም ስድስት የሞቱት ስድስት ሰዎች ናቸው። ከዛ ቀጥሎ እዛ አካባቢ ላይ ያሉትን ሰዎች ኳራንቲን አድርጎ ነገሮችን መቆጣጠር ቢቻል ቆንጆ ነው። እግዚአብሔር ይጠብቀን። ባይ፣ የዛሬው ቪዲዮ ይህንን ይመስል ነበረ። ሰብስክራይብ እያደረጋችሁ ተቀላቀሉኝ። ወዳችኋለሁ። ቻው